ሰውየው ላይ ፎቶ እየተዘቀዘቀ ጌታዬ ሆይ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ። ጌታችን ኢየሱስ ክርስቶስ ለእኛ ለኃጢአተኞች፣ ለደካሞቹ፣ ለልጆቹ ብሎ ብዙ ስቃይ እና ብዙ መከራ አይቷል።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 ሐይሚዬ እና ቡራዬ እኔ አዲስ ነገር ይሄላችሁ፣ ምንም የመጣሁት ነገር የለም። መቼም ፈጥሬ ፈጣጥሬ በሬ ወለደ አልላችሁም። እናንተ እዚህ እየተጨነቃችሁ ማለት ነው። የትናንትናው ነገር በጣም ከባድ ነው። በቃ ያላቸው ማለት ሁለቱም ጋር በተለይ ቡራ ጋ ከባድ እርምጃ ውስጥ ነው የገባው ማለት ነው። በጣም ከባድ ማለት ነው እና እኔ ግን ብዙም ደስ አላለኝም። እውነት ነው የሚላቸው ደስ አላለኝም። በዚህ ሰዓት ደግሞ ይቅርታ የምትባባሉበት ሰላም የምትፈጥሩበት ሰዓት ነው እና እኔ ደስ አላለኝም። ቤተሰብ አሁን የሚያደርጉት ነገር ማለት ነው ቁም ነገር እየተደረገ ያለው ነገር ብዙም ደስ አይልም። የሚመክራቸው ሰው የለም ወይ? ትልቅ ሰው ነው ያልኩት እኔ በበኩሌ ማለት ነው። መቶ ፐርሰንት ፕራንክ ነው እየተሰራ ያለው ግን ወቅቱን ጠብቃችሁ ብትሰሩ ጥሩ ነው። ምክንያቱም እዚጋ ብዙ ልጆች እያስለቀሳችሁ እና እያስጨነቃችሁ ነው ያላችሁት እናንተ። ቢያንስ ለተመልካችም ደግሞ ክብር ሊኖራችሁ ይገባል። በዛ ላይ የምናየው ነገር ደግሞ አስተማሪ ነገርን ቢኖረውም ማለት አንድ ሴት ልጅ ፍቅረኛ እያላት ሌላ ፍቅረኛ ይዛ ደብቀው ምናምን የምናየው ነገር የምንሰማው ነገርም ነው። ግን በዚህ ልክ ባይኬድ ጥሩ ነው ብዬ ነው የማስበው። ሃይሚም ቡራዬም ማለት ነው ሁለቱም አሁን ላይ ሁለቱም እንሄድበት ነው ብለው እየሄዱበት ያሉት ማለት ነው። ቁም ነገር ስሬስ ማለት ነው ቤተሰብ ሶስቱ ፋሲልን መክተት ይቻላል እና ሶስቱም እዚህ ጋር አውቀው ነው የሚሄዱበት ማለት ነው። ብሩኬ መጀመሪያ ላይ የመጀመሪያ ቀን ነው ፕራንክ የተደረገው። ከዛ በኋላ ግን የቀጠሉት ተነጋግረው ነው ስሬስ ማለት ነው። እና እህቶቼ አትጨናነቁ ነው የምለው፣ ምንም ነገር እንዳታስቡ፣ ምንም ነገር አይፈጠርም። በራሳቸው ሰዓት ይህንን ድራማውን ያቆሙታል ማለት ነው፣ ያቆሙታል። ያው በአለም ስለመጣ ትንሽ እንሸቅል ብለው ነው። በዛ ላይ ደግሞ ሀይሚዬ ሁለት መቶ ኪ መግባት አለባት ስለተባለ ለዛ ነው ቢያንስ አሁን አስራ ምናምን ሺህ መሰለኝ የቀራት ረ አስገቡ። አስራ እንዴ ስንትናት? አሁን ቤተሰብ መቶ ሰማንያ ምናምን ሺህ ገብታለች። አደጋ መቶ ሰማንያ አምስት ሺህ እንደዛ ይመስለኛል፣ እርግጠኛ አይደለሁም ሰማንያ አምስት ሺ ያየውት እና ተፍ ተፍ ተፍ ተፍ ተፍ ተፍ ተፍ በሉና ማለት ነው። ሰብስክራይብ አድርጋችሁን እንገላገልኛ። ራሱ የሰው ልጅ እንግዲህ በህይወቱ ላይ ብዙ ፈተና ይደርስበታል። በነገራችን ላይ ትክክለኛ ነገር አሁን ሐይሚ ጋ ቡራ ጋ ፋሲል ጋ ማለት ነው የምናየውን ነገር ማለት ነው ትክክለኛ ህይወት ላይ የሚደረግ ነገር ነው እውነት ለመናገር ማለት ነው እነሱ በፕራንክ በድራማ መልኩ አመጡት እንጂ የብዙዎች ህይወት የሚመሰቃቀለው ትዳራቸው የሚፈርሰው ግልጽነት ባለመኖር ነው፣ በመደባበቅ ነው። አሁን ሐይሚ ቡራን በጣም ደብቀዋለች። ፍቅረኛ እንዳላት፣ ቀለበት እንዳደረገላት ከቡራ ጋር ሆናም ደግሞ ከእሱ ጋር እንደምታወራ ምናምን አያቸ እንደዚህ አይነት ነገር ሲሆን ትዳር ይፈርሳል። ልጆች ይበተናሉ። ወይንም ደግሞ ትዳር ውስጥ ሳትገቡ የረጅም ዓመት ፍቅረኛ ሞች ልትሆኑ ትችላላችሁ እና ፍቅራችሁ ባጭሩ ይቋጫል ማለት ነው። እና እንደዚህ አይነት ነገር መደረግ የለበትም በፍጹም ማለት ነው። ይሄ በይቅርታ የሚታለፍ ነገር አይደለም። እምነትን ያሳጣል። አንድ ሰው አምኗችሁ እናንተ ግን ብዙ ነገር ደብቃችሁት መጨረሻ ላይ ይሄ ነገር ሲሰማ ማለት ነው ለወደፊት ህይወታችሁ ለምትኖሩት ነገር አትተማመኑም፣ እምነት አይኖራችሁም። እና እንደዚህ አይነት ነገር መደረግ ያለበትም ብዬ ነው ማስበው። ግልጽነት ታማኝነት አስፈላጊ ነው ማለት ነው። ለአንድ ሰው ያላችሁበትን ነገር ነግራችሁ መቀጠል ከቻለ ይቀጥላል፣ መቀጠል ከሌለበት ደግሞ እዛ ጋር ያቆማል ማለት ነው። እና እንደዛ ነው መሆን ያለበት። ለማንኛውም ምርጦችዬ፣ እኔ በበኩሌ ይሄ ነገር ቢቆም ጥሩ ነው ብዬ ነው ማስበው። መልካም ሁሉም መኝላችኋለሁ። በያላችሁበት ፈጣሪ ይጠብቃችሁ እህቶቼ። መጭው በዓል ደግሞ የሰላም የደስታ የፍቅር እንዲሆንልን ለመላው የኢትዮጵያ ሕዝብ እመኛለሁ። መልካምን ሁሉ ያሰማን፣ ሀገራችንን ሰላም ያድርግልን፣ ቤተሰቦቻችንን ይጠብቅልን፣ እኛም በያለንበት ፈጣሪ ይጠብቀን እና ውዶችዬ፣ ማሮችዬ እወዳችኋለሁ። አገብራችኋለው። ባይ ባይ